የዓለም ፖለቲካን የኃይል ሚዛን ከሚያስጠብቁት ሀገራት አንዷ ናት ይባልላታል። ሀገሪቱ ባላት ጦር መሳሪያና አትንኩ ባይነት ከሚፈሩት ሀገራት መካከልም ትገኛለች። የሀገሪቱ መሪ በቅርቡ ከቻይናና ሩሲያ መሪዎች ጋር ይገናኛሉ የሚለው ወሬ በጉጉት እየተጠበቀም ይገኛል። ሰሜን ኮሪያ ዓለም እየፈራት የምትገኘው ሀገር የዛሬ የሀሳብ ትንታኔያችን ዋነኛ ጉዳይ ነች። እኔ የለበስኩትን መሰል ጃኬት ሀገሬ ውስጥ ማንም ለብሶ እንዳላይ ባዩ የጸጉር ቁርጥ ስታይላቸውን አንድም ሰው እንዳይሞክራት በአዋጅ ያስነገሩ በአደባባይ ንግግር ሲያደርጉ ህዝቡ በተመደበለት ሰዓትና ደቂቃ መሰረት ብቻ እንዲያጨበጭብ እንዲስቅ ብሎም እንዲያለቅስ የደነገጉ፣ የወደዱትን በበዛ ሳቅ የሚያስተናግዱ፣ የጠሉትን አይነ ላፈርባዩ የሰሜን ኮሪያ መሪ ኪም ጆንግ ኡን ከሰሞኑ ዓለም በበዛ ፖለቲካል ኢኮኖሚክ ጉዳዮች ስትወጠር እርሳቸው ግን አንዳችም አለማለታቸው ስለምን ምን እያስባለ ነው? በተለይም ሰሞነኛው የአሜሪካ የታሪፍ ጭማሪ የዓለም ሀገራትን አካለው ከቻይና ጋር የለየለት የኢኮኖሚ ጦርነት ውስጥ ከቶ ካናዳን አስኮርፎ ምዕራባውያን አስቆጥቶ ነገር ነገርየውን ሲያከረው ኪም እንዳላየ እንዳልሰማ በራቸውን ዘግተው ስራቸው ላይ ናቸው። በእርግጥም የትራምፕ የታሪፍ ጭማሪ ውሳኔ ሰሜን ኮሪያ እንዳላካተተ የሚናገሩት የዋይት ሀውስ ፕሬስ ሴክሬታሪ ካሮሊን ሌቬት ይህ የሆነበት ምክንያት ደግሞ ከዚህ ቀደም በበቂ ሁኔታ ተገቢው የታሪፍ ጭማሪ ስለተደረገባት መሆኑን አብራርተዋል። ከዚህ ቀደም ሀገሪቱ ላይ የተጣለው ታሪፍ 25 በመቶ ሲሆን ይኸው ቁጥር በነበረበት የሚቀጥል ስለመሆኑም ታውቋል። የሰሜን ኮሪያ የታሪፍ እርከን ዓለማችን ላይ ካሉ የታሪፍ እርከኖች ጋር ሲነጻጸር እጅግ ዝቅተኛ የሚባልና 55 በመቶ ብቻ ስለመሆኑ የሚናገሩት የሀገሪቱ የምጣኔ ሀብት ባለሙያዎች ኪም ይህን ቁጥር ስለምን ማስተካከል እንደማይፈልጉ አይገባንም ይላሉም። በእርግጥስ ትራምፕ ቻይና ላይ እንዲያጨክነውና የለየለት አምባገነን ውስጥ ገብተው ሰሜን ኮሪያ ላይ ስባሪ ሳንቲም አለመጨመራቸው ምን ፍራቻ ነው የሚል ተጠየቅን አስነስቷል። ደግሞ በሌላ በኩል የኒክሌራቿ የሆነችው ኢራን እንዲሁ ከአሜሪካ ጋር የከረረ ግጭት ውስጥ የምትገኝበት ጊዜ ላይ ሆና ሰሜን ኮሪያ ግን ዛሬን ድረስ ዝምታን መርጣለች። በእርግጥም ሰሜን ኮሪያ በየሀገራት ጉዳይ ላይ ጣልቃ የመግባት ባህሪ ታይቶባት አያቅም። የአሁኑ ዝምቷ ከዚህ አንጻር አዲስ ላይሆን ይችላል። ግና በአንድ የሚሆን በሌላ መነካቷ አይቀሬ ነው የሚል ትንበያ ከፖለቲካ ሊቃን ይሰነዘርባታል። ወጣቱ መሪ ኪም ጆንግ ኡን ዘለግላለ ጊዜ ከአደባባዩ ከእይታው ጠፍተው በቅ ያሉት ከሳምንት በፊት ነበረ። እርሱም የተመረቱ ወታደራዊ ሰው አልባ አውሮፕላኖችን በተመለከቱበት ወቅት፣ እርሳቸው ግን ስራ ላይ ናቸው፣ የስለላና የአጥፍቶ ጠፊ ድሮኖችን በገፍ እያዘጋጁ። ዛሬ ማለዳውን የወጡ መረጃዎች ከፒዮንግያንግ 60 ኪሎ ሜትር ርቀት ደቡብ ምዕራብ ክፍል እጅግ ግዙፍ የተባለለት የጦር መርከብ እየገነባች መሆኑን የሚያሳይ ምስል መለቀቁን ይፋ አድርገዋል። ይህ መርከብ ከመደበኛው የጦር መርከብ ግዝፈት በእጥፍ የሚበልጥና 140 ሜትር ወይንም 459 ጫማ አማካይ ስፋት እንዳለው ሲኤንኤን ጽፏል። ይህ ለዓለም የጦርነት ፖለቲካ እጅግ አስደንጋጭ የሚባል ጉዳይ ቢሆንም እስካሁን ግን አሜሪካም ሆነች ሌሎች ኃያላን ነን የሚሉ አገራት ሰሜን ኮሪያን አንዳች ለመናገር አልደፈሩም። የዓለማችን ሶስት ኃያላን ሀገራት መሪዎች ኪም ጆንግ ኡን፣ የቻይናው ዢ ጂንፒንግ እንዲሁም የሩሲያ ቭላዲሚር ፑቲን በቀጣይ ወር መስኮ ላይ ይገናኛሉ የሚለው ዜና አሁን ላይ የዜና አውታሮች ዋነኛ ጉዳይም ሆኗል። ሳውዝ ቻይና ሞርኒንግ የተባለው የዜና ምንጭ ሰኞ ማለዳውን ባወጣው ዘገባ ሦስቱ መሪዎች የመገናኘታቸው ነገር እውን ከሆነ ታሪካዊ የሚባል ክስተት ይሆናል ሲል ጽፏል። ሞስኮ የድል ቀኗን የምታከብርበት በዓል ላይ ይገናኛሉ ተብሎ የሚጠበቀው ሶስቱ መሪዎች በቀጠናዊ ጉዳይ፣ የደህንነት ጥበቃ፣ የኢኮኖሚ አጋርነትና መሰል ቁልፍ ጉዳዮች ላይ ይነጋግራሉ። ይህም ግንኙነት ሩቅ ምስራቅ ቀጠና፣ በዓለም አቀፍ ደረጃ የሚኖሩ ተጽዕኖ ቀላል የማይባል ስለመሆኑ ተዘግቧል። ሰሜን ኮሪያ በዚህ ጉዳይ ላይ እስካሁን የሰጠችው ማረጋገጫ ባይኖርም ኪምም እገኛለሁኝ አልገኝም ባይሉም ከፑቲን ጋር የጠበቀ ወዳጅነት ያላቸው ሰውየው በክብረ በዓሉ ላይ እንደማይቀሩ ግን ግምታዊ ሐሳብ ተቀምጧል።